ወይዘሮ ባዩሽ ምንም አይነት መረጃ ስላልተገኘባት ከስር ልትፈታ ነው። እንግዲህ ፖሊሶቹን መተው ለወይዘሮ ሜላት ምንም አይነት መረጃ ስላላገኘነባት ከስር እንደምትፈታ ነግረዋታል ማለት ነው። እንግዲህ ወይዘሮ ሜላትን በበኩሏ በጣም እሳት ኮንታክት ሆና እንዴት እንደምትገላት ትናገራለች ማለት ነው። ሰላም ብድግ አድርጋ እማየኮ አታደርገውም፣ አይባልም ትገላታለች ብላ እየሮጠች ትከተላታለች ማለት ነው። በሌላ በኩል ሰላም ለጀሮ እንግዲህ እንደምታፈቅረው ነግረዋለች። ጀሮ እንግዲህ በጣም ደንግጧል። እኔ እኮ መውደው ማፈቅረው ሀናን ነው ሲል ተደምጧል ማለት ነው። በሌላ በኩል ደግሞ ዕዝራ ፍቅሩን ለሀና ዛሬ ይገልጽላታል ማለት ነው። ሙሉውን ወደ እናንተ ይዤላችሁ መጥቻለሁ። አብራችሁ እስከ መጨረሻ ቆዩ። ሰላም ጤና ይስጥልኝ። ውድ እና የተከበራችሁ የስለ እናቴ ቲቪ ቻናል ቤተሰቦች እንዴት ናችሁልኝ? ያለው እግዚአብሔር ይመስገን። ይህም ቪዲዮ ስትጀምሩ ፕሊዝ ላይክ ሼር ማድረጋችሁን እንዳትረሱ። ሎላዊ ድራማ ክፍል መቶ ሰባትን ወደ እናንተ እየላችሁ መጥቻለው። እስከ መጨረሻ ተከታተሉኝ። እንግዲህ ወይዘሮ ሜላት በጣም እያበደች ነው የምትገኘው፣ በጣም በጠጠት ውስጥ ነው ያለችው። እንግዲህ ወይዘሮ ባዩሽን ፖሊሶቹን ቀደመቻት እና ከፖሊሶቹ አንድ እርምጃ እንደቀደመች ና ሜሎንን እንግዲህ እንደቀደመቻት ስትናገር ነበረ። በሌላ በኩል ደግሞ አቶ በቃሉ ፖሊሶቹን ሄዶ እያስፈራራቸው ይገኛል ማለት ነው። የማታወጧት ከሆነ ወይ ፍርድ ቤት አውጧት፣ ካለዛ ደግሞ የማትፈቷት የማትለቋት ከሆነ ወርድ ከራሴ ከዚህ ቢሮ ድጋሚ አልመጣም ሲል ተደምጧል ማለት ነው። በሌላ በኩል እንግዲህ ፍቅራቸው ተጧጡፏል ማለት ነው። የዕዝራና የጆሮ ፍቅራቸው በጣም ተጧጡፏል። እንግዲህ ሀናም በጣም ግራ ተጋብታለች ማለት ነው። እንግዲህ ወይዘሮ ሜላት ጀሮን ቤት ትጠራዋለች ማለት ነው። ቤት ትጠራችውና ስራ ፈልገንለህ ነበረ ስራ አግኝተንላ፣ ስለዚህ እንድትሰራ ፈልገን ነበረ እኔና ባለቤቴ ስትለው ቀድሞ እሷ ሰላም በጣም ብዙ ነገር ስለተናገረችው ምግብ ብላ ስትለው አይ ምግብ ከነገርሽኝ በኋላ እበላለሁ ብሎ ነበረ ማለት ነው። እንግዲህ ስለ ሀና የሆነ የሆነ ነገር የምትናገረው ስለመሰለው ብዙ በቃ የሆነ ፍርሃት ምናምን ነበረበት ማለት ነው። ከዛ እሷም አይ ስራ ነበረ ፈልገንልህ እኔና ባለቤቴ ስለው አይ ስራ እየሰራሁኝ ነው ስራ አለኝ ይላታል ማለት ነው። ተምቹ እንግዲህ ከእርግብ ጋር ተያይዘው ወደ ክፍለ ሀገር ጠፍተዋል ማለት ነው። በዛ ምክንያት እንግዲህ ተምቹን እየፈለገው ነው የሚገኘው። እና ከአገዝሽ ተምቹን በመፈለግ አግዢኝ እንጂ ስራ አልፈለግም፣ ወንድሜ ጠፍቷል። ወንድሜ ነው እንዴ ትለዋለች። ወንድሜ፣ ወይ የስጋ ወንድሜ ባይሆንም ጎዳና ላይ ብዙ አሳልፈናል ይላታል ማለት ነው። ይህን ያህል ትለዋለች። አሀው፣ ካልተሳሳትኩ የርግ ፍቅረኛ ነው አይደል ትለዋለች። አሀው ይላል ማለት ነው። እና አንችን በጣም ነው የሚወድሽ፣ እና ታመሽ ሳለም ሆስፒታል መቶ ጠይቀሻል ይላታል ማለት ነው። ይሄንን ብላ እንግዲህ እሷም ትገረማለች ማለት ነው። ከዛም እንግዲህ ኢዝራ ኢዝራና ሰላም ተገናኝተው እንግዲህ እስኪ ስለ ሀና ያለህን ስሜት ንገረኝ ስትለው ስለ ሀና ምን ይላታል? እንዲህ ምን ማለት ነው ስለ ሀና የሚሰማን ስሜት ነገረኛ ትለዋለች። እሱም እንግዲህ ሀና በጣም ጥሩ ልጅ ናት፣ ትውህትና ጉብስ ተማሪ ናት ስትለው ይዝራ ትለዋለች። አቤት ሰላም ይላታል። እንዲህ እኔ እኮ ስለሚሰማ ስሜት እንጂ ስለመልካምነቷ ንገረኝ አላልኩህም ስትለው፣ ምን መሰለሽ እኔ ከልጅነቴ ጀምሮ ብቻዬን ያደግኩት እና ሰው ቀርቤ መራቅ በጣም ያስፈራኛል ይላታል ማለት ነው። እሷም እንግዲህ በጣም ተበሳጭታ የሚሰማህን ስሜት ብቻ ነገረኝ ትለዋለች ማለት ነው። እሱም እወዳታለሁ ይላታል ማለት ነው። እወዳታለሁ ሲላት እሺ ይሄ ብቻ ነው ትለዋለች፣ ማለት ነው። እሷ አፈቅራታለሁ ምናምን እንዲላት ፈልጋ ነበረ። እሷም እንግዲህ በጣም ተበሳጭታ ስለኔ የሚሰማት ስሜት ሀና፣ ምንድነው የነገረሽ ነገር? አለ የምታውቂው ነገር አለ ሲላት፣ አንተ አይገባህም፣ በጥብጣው ካልጋቱ፣ አይገባህም ብላ ጥላው ትሄዳለች ማለት ነው። እንግዲህ ዕዝራም በጣም እያንሰላሰለ በቃ ፍቅሬን መቼ ነው የምገልጽላት ሀናን እስከ መቼ ነው ራሴን እየደበኩ? እስከ መቼ ነው የምዘልቀው? በቃ ከእውነታው እየሸሸው ነው። ሀና አልፈልግም፣ አልወድህም እምትለኝ፣ ከዛም በኋላ የሚመጣውን የምቋቋመውን ነገር ነው እያሰብኩ ካለሁት፣ ወይስ ደግሞ ራሴን እያታለልኩ ነው ብሎ እንግዲህ ከራሱ ጋር እየተመካከረ ይገኛል። በመጨረሻም እንግዲህ ሀናን ለማግኘት ወሰነ ማለት ነው። በሌላ በኩል እንግዲህ ሀና በጣም እየተነፋረቀች ነበረ። ሀና በእውነት አሁንስ በጣም እያስጠላሽ ነው። ሀና የውሳኔ ሰው የሆነች አይደለም። እንግዲህ ተምቹ ሀናን አገኛት እና በጣም ትተሽናል አንቺ። ቤተሰቦችሽን ካገኘሽ በኋላ በጣም ተቀይረሻል ይላታል ማለት ነው። ምን እያልክ ነው ተምቹ? ምንም እየተቀየርኩኝ እንዴት ምናምን ትለዋለች። እንዴት ምን እንዴት አለው። እኛንስ ተይ አባትሽን እንዴት ትተይዋለሽ? አባትሽን እንዴት ትረሻዋለሽ? ይላታል ማለት ነው። ሀናም እንግዲህ በዛ ስሜት በጣም ተጎድታ በጣም እያለቀሰች ና እያዘነች ወደ ቤት ትመለሳለች ማለት ነው። እንግዲህ ወደ ቤት ስትመለስ ወይዘሮ ሜላትም ልጄ ምን ሆነሻል ስትላት ምን ታደርጊ መጣሽ ማየ ምን ሆነሽ ነው? ትላታለሽ ማለት ነው። አይ ቅድም እኮ ጥሩ ስሜት ላይ አልነበርሽም እና ምን እንደሆንሽ ላናግርሽ ነው የመጣዋ ትላታለች ማለት ነው። ከዛ አዎ፣ ማዬ እኔ ለነግርሽ ፈርቼ ነው እንጂ ብዙ ነገሮች ሆነዋል ትላታለች ማለት ነው። እና ሜላት ብዙ ልታስጨንቃ ስላልፈለገሽ አባትሽ ጋር ሂጂና እደሪ ትላታለች ማለት ነው። እንግዲህ ሀናም እንደለመደችው ከአባቷ ጋር ሄዳ ተቃቅፋ ስታለቅስ ነበረ ማለት ነው። ተምቹ ረስተሽናል ብሎኛል ብላ አባቷ ጋር ሄዳ ስታለቅስ፣ እሱም እንግዲህ በጣም አዝኖ እየተላቀሱ ተቃቅፎ እንግዲህ ተምቹም ሲመጣ ተምቹን አቶ ኖላዊ ተቆጥቶታል ማለት ነው። በሌ ቀታ ጠይቃት ብሎ አራ ሄዳለች ማለት ነው። በእርግጥ አቶ ኖላዊ ያውቃል፣ ግን ሀና በጣም ምስኪን ልጅና በልጅነቷ ተጎድታ ያደገች ስለ ልጅ ስለሆነች ብዙ አንጫናት፣ እስኪ እንደፈለገች ትሆን፣ ቤተሰቦቿ ጋር ጊዜ ታሳልፍ፣ እንደፈለገች ትዝናና ብሏል ማለት ነው። በሌላ በኩል ደግሞ አቶ በቃሉ ወደ ወይዘሮ ሜላት ወደ ይቅርታ፣ ወደ ወይዘሮ ባዮሽ እንግዲህ ሄዷል ማለት ነው። በሄደበት ሰዓት እንግዲህ እርግብን አገኘሃት። ከፖሊሱ ቀደም ፖሊሶቹን ቀደም ካቸው ስትለው እንግዲህ ምን ይያች ነው? ምን ይያች ነው ወይዘሮ ባዮሽ ይላታል ማለት ነው። ምን ማለት ነው? እንዴት ነው አይገባህም እንዴ ትላለች ማለት ነው። እሱም ስለልገባህ እኮ ነው ምንድነው የምታወሪው? ይላታል። ፖሊሶቹን ቀደም ካቸው አይደል ትለዋለች ሳ ማለት ነው። ከዛ እሱም እንግዲህ ፖሊሶቹን ቅድም ካቸው ስትለው ነው አዎ፣ አዝዤ ሰራተኞቹ ይዘዋታል ይላታል ማለት ነው። ሰራተኞቹ ይዘዋታል ይላታል። እሷም በጣም በደስታ ፍንድቅድቅ እያለች እንግዲህ ሰራተኞቹ እንደያዟትና ምን እናርጋት ይላታል ማለት ነው። አጠፋት ትለዋለች። አጠፋት፣ ግድልካት ትለዋለች። አይ አልገድልኳትም፣ ምን እናርጋት ይላታል ማለት ነው። እንዲህ በባንድ ፎቁ ተነጋግረናል። እንዴት ነው እንዳዲስ የምትሆነው እንደት ነው እንዳዲስ የምትጠይቃት ያስታውቁ ስለነበረ እረሳሁት። ምንድን ነበር ያልሽኝ? እንደውም እኮ አሁን አመጣጤ ስለ እርግብ እንድናወራ ነው ይላታል ማለት ነው። ከዛ እሷም ግደላ ትለዋለች። ግደላ ስትላ በጣም ደንግጦ ቤተሰብሽ እኮ ናት ይላታል። አይ እኔ ቤተሰብ የምትሆነው ተስካሯን ሳወጣ ነው ትላለች ማለት ነው። እንደ እንደ ወይዘሮ ባይሻ ያለ ጨካኝ በህይወት አይቻልም። ድራማ ነው ግን እንደ ወይዘሮ ባዮሽ በጣም ጨካኝ አረመኔ የለም። በጣም አረመኔ ነው። በነገራችን ላይ አቶ በቃሉ ማለት የእሱ የሚዘውራት በቃ ሹፌሩ በሏት ሹፌሩ ማለት ናት። እንደፈለገ የሚዘውራት ወይዘሮ ባዮሽ ናት ማለት ነው። ወይዘሮ ባዮሽ በነገራችን ላይ ከስር ብትፈታ የሚጠቀመው አቶ በቃሉ ነው። ምክንያቱም ሜላትን ያጠምድላታል። ሜላትን ያጠምድላታል። ብዙ ነገሮችን የምትሰራለት እሷ ነው። በእሷ በበኩል ነው እንጂ እሷ አይታወቅም ማለት ነው እና እሺ፣ ዛሬው ሁሉ ትእዛዝ እሰጣለሁ ትገደላለች ብሏታል ማለት ነው። እንግዲህ እሷ ጉዷን አላወቀሽም። ወይዘሮ ባዩሽም አሁን እየተሸወደች ነው፣ አቶ በቃሉ እየሸወዳት ነው ማለት ነው። አንቺ አላወቅሽኝም፣ እሰራልሻለው ብሎ ይዘትባታል ባታል ማለት ነው። ወይዘሮ ባዩሽ እንግዲህ ተዝናንታለች፣ እሷ የተያዘች መስሏት፣ ግን ደግሞ ብልጢት ሂዳለች ማለት ነው። በሌላ በኩል እንግዲህ ሚሮን ለፖሊሶቹ ቤቷን ወስዳ ሳይታ ነበረ። ሚሮን እንግዲህ ከተመለሰች ወደ እስር ቤት ስትመለስ እንግዲህ አይሽ እኔ ቀደምኩሽ ቀደምኩሽ ስትላት እንግዲህ ለዛሬ ቀድመሻል ለዛሬ ምንም ብትይኝ ምንም አልልሽም ስትላት፣ ያ ማለት ቀጣይ የሆነ ነገር ባገኝ አደርጋለሁ ማለት ሽም ትላታለች። እሱን አይነት ሳላሽ አይደለም አንድ ጊዜ ሚሊዮን ጊዜ አደርገዋለሁ ብላለች ማለት ነው ሚሮን። ከዚህ በኋላ ሚሮንንም ሆነ ፖሊሶቹ ወይም ደግሞ አቶ በቃሉ እርግብን አያገኟትም ማለት ነው። እንግዲህ በሌላ በኩል እርግብ ከተምቹ ጋር ሆኖ ስለጠፋች እራሳቸው ፈልገው ወደ ወይ ደግሞ ጆሮ ተምቹን ለማግኘት ካልሄደ በቀር በሷ በኩል ካልሆነ በቀር እንደማያገኟቸው እርግጠኛ ነኝ ማለት ነው። እንግዲህ አቶ በቃሉ ከሜላት ጋር ያለበት ችግር ምን እንደሆነ አላውቅም። ነገር ግን ደግሞ ፖሊሶቹ ተጠራጥረውታል ማለት ነው። ፖሊሶቹ ባለፈው መጥቶ ደንፍቶብን ነው የሄደው፣ አስፈራርቶን ነው የሄደው። አሁን ደግሞ እሱን እንከታተለዋለን ብለዋል ማለት ነው። እንግዲህ ወይዘሮ ባዩሽን ከእስር ቤት ለማቆይ ያላቸው አንድና አንድ ምርጫቸው ወይዘሮ ባዩሽን ፍርድ ቤት ማቅረብ ነው ማለት ነው። ምክንያቱም ፍርድ ቤት ይሄ የተሟላ ነገር ባይኖራቸውም ግን የጊዜ ቀጠሮ ስለሚሰጣቸው የጊዜ ቀጠሯቸውን እስከሚያገኙ ደግሞ አንዳንድ መረጃዎችን እናገኛለን ብለው ወስነዋል ማለት ነው። እንግዲህ ወደ ወይዘሮ ሜላት ቤት ተመልሰው መጥተው እርግብን ማግኘት አለብን ብለዋታል ማለት ነው እርግብን እንድትረዳቸው እነሱንም እንድትረዳቸው ጠይቀዋታል ማለት ነው። እንግዲህ እናቷን ወይዘሮ አስቴርን ለመግደል ሙከራ ማድረጓ እንደገና ደግሞ ልጇን ለመግደል ሙከራ ማድረጓን ይህን ወይዘሮ ባዩሽ እጇ ያለበት መሆኑን እርግጠኛ መሆን አልቻሉም። ምክንያቱም ወይዘሮ አስቴርን ለመግደል ሙከራ ያደረገችው እርግብ ነበረች ማለት ነው። ስለዚህ እርግብ ስለሆነች የሚያመለክተው ወንጀሉ ወደ እርግብ ነው እንጂ ወደ ወይዘሮ ባዩሽ አይደለም ማለት ነው። እንደገናም ደግሞ ምናሴን ለመግደል ሊገድለው ሙከራ ያደረገበትን ሰው፣ ያ ደግሞ እሷ ወይዘሮ ባዩሽ የቀጠረችው ቢሆንም ወይዘሮ ባዩሽ በቀጥታ የሚያመለክት ምንም ነገር የለም ማለት ነው። እንደገና ደግሞ በሌላ በኩል ሜሮንን ለመግደል ሙከራ ማድረጓ ወይዘሮ ባዩሽ እጅ ከፍንጅ ብትያዝም ወይዘሮ ባዩሽ እንግዲህ ገንዘብ ለመስጠ ገንዘብ ስጭኝ እያለች እያስቸገረች ነው ያስፈራረዋት ብላ ትናገራለች ፍርድ ቤት ስለዚህ እኛ ያመጣነው መረጃዎች ውድቅ ይሆንብናል ብለው እንግዲህ ፖሊሶች በጣም ፈርተዋል ማለት ነው። ሶ አንድ ሊወነጅላት የሚችለው ሕገወጥ መሳሪያ በመያዟ ብቻ እንጂ ሌላ። እንደገናም ደግሞ ወይዘሮ ሜላት የተመታችበት የጠርሙሱ አሻራ የሜላት የሀና እጅም ስላለበት እንግዲህ ሀናንም ተጠያቂ ስለሚያደርጋት ያንም ማስገባት አይችሉም ማለት ነው። ዙሩ በጣም እጀ ሰፊ ነው አቶ በቃሉ ከተናገረ ወይ ደግሞ ያስወጣት ካሰበ ምንም ማድረግ እንደሚችል ወይዘሮ ባዩሽ ሙሉ በሙሉ እርግጠኛ ስለሆነች ነው እንደዛ ባለፈው ስትደነፋ የነበረው ማለት ነው ከነሰላም ላይ እንደምትወጣ እርግጠኛ ሁና ምናምን ስትናገር የነበረው ከወይዘሮ ሜላት ባለቤቷም ጋር እንደዛ ስደነፋባቸው የነበረው እርግጠኛ ስለሆነች በእሱ ስለተማመነች ነው ማለት ነው። እና እስር ቤት ከቆየች ደግሞ አቶ በቃሉን ይዛው ወደ እስር ቤት እንደምትወርድ ተናግራለች ማለት ነው። ምክንያቱም ወንጀል ሲሰሩ እሱ አዛጅ፣ እሱ ገንዘብ መሪ ሆኗት እሷ ደግሞ እንትኖቿን አዘጋጅታ ሰራተኛዎቿን እንግዲህ አዘጋጅታ የምትዘውራቸው በስሯ ደግሞ በጣም ብዙ ሰዎች አሉ ማለት ነው። እንግዲህ ወይዘሮ ባየሽ ስግብግብ ከመሆኗ በላይ እንግዲህ እጇ በጣም ረዥም ነው። ወይዘሮ ባዩሽ ማለት እንዲሁ ስትታይ የምናምን ነገር ምንም የሌላት ትመስላለች። ነገር ግን በጣም እጇ ረዥም ነው። ምክንያቱም ብዙ ካላቸው ሰዎች ጋር ስለምትሄድ። እኔ ሀና በጣም ታዛዝነኛለች። ሀና ዕዝራን ታፈቅረዋለች። ግን መጨረሻዋ የሀና በጣም ነው የምታለቅሰው፣ የእውነት የምንምራችው። ሰላም ራሱ በጣም ነው ያናደደችኝ፣ በጣም ማለት ነው። ሰላም ያንን ዕዝራን እንድታገባው ትፈልጋለች ሀና ማለት ነው። ምክንያቱም የአፍታም ልጅ ስለሆነ የአፍታም ልጅ ስለሆነ አለባበሱ ስለአማረ ምናምን ያን እንድታገበው ትፈልጋለች። ግን ዞሮ ዞሮ ይሄ ሰውዬ ይበቃሉ ለነሱ ጠላታቸው ነው። የጠላቷን ልጅ ማግባቷ በኋላ እንደው እሱ ዕዝራ እንኳን ጥሩ ሰው ቢሆን የጠላቷ ልጅ ማግባት ስለማትፈልግ መጨረሻዋ ውድቀትና ሀዘን ነው የሚሆነው። ስለዚህ ተምቹ በእውነት ተምቹን በጣም ነው ያስቀየመችው ሀና። እና በጣም ማለትም ይቅርታ ሰላም በጣም ነው ያስቀየመችው። አፈቅርሃለሁ ካለችው በኋላ እወድሃለሁ እኔን እላት ማለት ነው። እኔን ትወድኛለች ስላት ታ እወድሃለሁ አፈቅርሃለሁ ካለችው በኋላ እንዲህ እኔ እኮ የምወደው ሀና ነው ሲላት መጨረሻ ላይ አንተ ደግሞ ምን ይወደዳል አለችው። አንተ ምን ይወደዳል የምር የወደድኩ መስሎ ነበር ካለችው በኋላ እንግዲህ ብዙ ነገሮችን ተናገረ። ቀሰሙን ስብርብር አድርገዋለች ማለት ነው። ከሀና አጠገብ ሁለተኛ እንዳደርስ ሀናን ከኛ ልታረቃት እንደሆነ እንደዛ እያሰብክ ነው። ስለዚህ በአባቷ ሰበብ ሀናን ከኛ ለማረቅ የምታደርገውን ነገር እንድታርፍ ነግር ያለው ብላ አስጠንቅቀዋለች ማለት ነው። እውነት ለመናገር በጣም ነው የሚያሳዝ ነው። እንግዲህ ሀናና ዕዝራ ፍቅሩን ሊገልጥላት ተቀጣጥረዋል ማለት ነው። በሌላ በኩል ደግሞ ተምቹና ሀና ተቀጣጥረዋል። እሱም ተምቹም ደግሞ ፍቅሩን ጆሮ ፍቅሩን ሊገልጽላት ነው ማለት ነው። ከሁለቱም ጋር ተቀጣጥረዋል በተመሳሳይ ሰዓት። ሀና ከማን ጋር ትሄዳለች የሚለውን ነገር ከዕዝራ ጋር ትሄዳለች ወይስ ከጆሮ ጋር ትሄዳለች የሚለውን ነገር ተከታትዬ ይዤላችሁ ምን መጣ ይሆናል ታዲያ። ይህን ቪዲዮ ላይክ፣ ሼር ማድረግ እንዳትረሱ። አብራችሁኝ ስለነበራችሁ ስለነበረን ቆይታችን ጋር ግን ማመሰግነው ፕሊስ አፐርዛቤ ቤተሰቦች ዬ በሌላ በአዲስ እርስ እንግዲህ ቀጣይ ፓርት እስከምንገናኝ ድረስ መልካም ቆይታ ባይ ባይ ቤተሰብ